አደይ እንዲሁም ቤዛ ፍቅርም እንደዚው ተያይዘዋል። ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁ ስላላችሁ እጅግ በጣም አመሰግናለሁ። እንግዲህ ተወዳጁ የሆነው አደይ ተከታታይ ድራማ በክፍል አምሳ አምስት መጥተዋል። በባለፈው በክፍል አምሳ አራት ላይ እንግዲህ መጨረሻው ፓርት ላይ የቆመው አደይ የሚፈልጋት ሰው አለ፣ በር ተንኳክቷል በማለት እንግዲህ ሊዲያ ስትነግራት ነበር። እንዲሁም ዲብ እጅግ በጣም ደንግጦ አባቷ ሊሆን ይችላል፣ ሊወስድብኝ ይችላል፣ ማን ነው በር ያንኳኮ በማለት በድንጋጤ ተነስቶ ነበረ፣ ፓርቱ ያለቀው። ግን ደግሞ እሱ ነበር ወደ ውጭ የሄደ አደይን ሳይጠራ እሱ ነበር የወጣው። ሲወጣ ግን ናውልና እንዲሁም ደግሞ በቀለ ነበረ ከውጭ አደይን ሲፈልጓት የነበረ። ናውልን ለምን ፈለካት? ለምንድን ነው ከአደይ ጎን አት ድረስ ብዬሃል ነበር ወይ? ለምንድን ነው ከእሱ አጠገብ የምትሆነው? ለምን አርፋ አትቀመጥም? በማለት እንግዲህ ያው በጣም ሲቆጣው ነበረ። እኔ እንደ እህትነት ነው ማየት ለማ ለማከራት የፈለኩት ነገር ስላለ ነው በማለት አደይን ስለፈለኩ ነው በማለት ቢነግረውም ዴብ ግን እጅግ በጣም አልሰማውም። ምክንያቱም ከዚህ በኋላ አደይን እንድታገኛትም አብርሃትም እንድትሆን አልፈልግም ከህቴ ጋርም እንድትደርሱ አልፈልግም ሄዱ ከዚህ በማለት እንግዲህ በቀለን እና እንዲሁም ደግሞ ነኦልን አባሯቸዋል ማለት ነው። እሱን እነሱን አናግሮ ሲመለስ እንግዲህ ባርኮቴ ከአደይ ጋር እያወራ ነበር። አሁንም እጅግ በጣም እንደሚወዳትና እንደሚያፈቅራት ግን ደግሞ ያን ሁሉ ነገር ትቶ አሁን ላይ ቤዛ ላይ አብሮ እንደሆነ ግን ደግሞ ከቤዛ ጋር ሆኖም ግን አደይን እንደሚወዳትና ለሷ የሆነ ቦታ እንዳለው እንግዲህ ባርኮቴ ሲናገር ነገር ሰምቶታል። ግን ደግሞ አሁን ላይ ሁሉን ነገር ትተሽ ዲብን ልትረጁው ይገባል። በማለት እንዲሁም ስለ ዲብ እየነገራት ነበረ። ላደይ ይህን ሁሉ በነገረ ሰዓት የእሱን ፍቅር እኮ ውሸት ሊሆን ይችላል። አንተም ልክ እንደሱ እኮ ብለህ ነበር፣ ወድሻለሁ፣ አፈቅርሻለሁ ብዙ ነገር ተናግረ ነበር። ግን ደግሞ ያ ሁሉ ውሸት ነው። ስለዚህ የዲብም ልክ እንዳንተ ውሸት ሊሆን ይችላል። እኔ አሁን ላይ ማንንም አልፈልግም በማለት እንግዲህ እየሰጠች ሀሳብ እየሰጠች ባለችበት ሰዓት ነበረ እንግዲህ ያው ዲብ ሲያዳመጠ ስለነበር እንዲሁም ቤዛም መታ ነበረ። ቤዛም እያዳመጠች ነበረ። ቀጥታ ባርኮቴ ጋ ገብተው ነበረ። ቤዛም እንዲሁም ደግሞ ዲብ ለምንድን ነው እንደዚህ የምታደርገው? እኔ እየወደድ ኋት እያፈቀድኋት እያየህ በማለት እንግዲህ በመበሳጨት ሁላቸውም መልሶ ይወጣል ልክ እንደተመለሰ ወደ ክላስ በመሄድ አደይ ይቅርታ ጠይቀው ነበረ ምክንያቱም ደግሞ አንተ እንዳሰብከው አደለም ስለ አንተና አንተን እንድቀበልህ እየነገረኝ ነበር ባርኮቴ አንተ እንዳሰብከው አደለም በማለት እንግዲህ ለዲብ ለማስረዳት ሞክራ ነበር ግን ደግሞ ዲብ እኔ ሁልጊዜ አንቺ ባልሺ መልኩ እሄዳለሁ ግን አንቺ ስለ እኔ እያሰብሽልኝ አ

ተ ያለሽ፣ በማለት እንግዲህ ከውጭ እንደዚህ እነ ንጉስ አሉ፣ ከዚህ ደግሞ ባርኮት ያለ ያንንም፣ ከዚያም ከዚያም ተ ያለሽ የሚለው ቃል ግን እጅግ በጣም አደይን ይንግግሩ ሰብሯታል ማለት ነው። እኔ ከማንም ጋር አደለውም። ለምንድን ነው ከዚያ ከዚያች እያልክ እንደዚህ ስሜን የምታጠፋ? እንደዚህ ረካ ሴትም አይደለሁም በማለት እንግዲህ እሷም እጅግ በጣም ተናዳ ከክላስ ትወጣለች። ይህ ሁሉ ተናግራ ወደ ኩሽና ሂዳ ስራዋን እየሰራች ባለችው በሰዓት ነበር ፍቅር ደግሞ መጣ። ከዲብ ጋር ምንድን ነው የምትጨቃጨቂው? ምንድንስ እያልሽው ነው? በማለት ጠይቃት ነበረ። አደይም ሳወራ ችግር ዝም ስል ችግር፣ እባክሽን ተኝ ፍቅር በማለት እንግዲህ ተናግራት ነበር። ግን ደግሞ ፍቅር ልተዋት አልቻለችም። በቃ ስለራሳችን ጉዳይ ነው ያወራ ነው በማለት ምን አይነት አንችና አደይም፣ ምን አይነት የራሳችሁ ጉዳይ የሆነ ነገር ሊኖርም አይችልም በማለት እንግዲህ ያው ፍቅር አደይን ስትጠናነቃት፣ እንዲሁም ደግሞ ባርኮቴ መቶ ነበር። ባርኮቴ ፍቅርን ተቆጥቶ ከኩሽና እንድትወጣ ካደረገ በኋላ አድን ባርኮቴን አመስግነዋለች። ቅፍ አርጋ እያመሰገነችው ባለበት ሰዓት ነበር ደግሞ ዴቭ የመጣ አሁንም ተቃቅፈው ባርኮቴ ጋር ስላያት እጅግ በጣም ሌብ ተናዷል። ሁለታቸውም እንደዚሁ ከባርኮቴ ጋር ተያይዘው ነበር እና አንተ ለምንድ ነው ልቤን የምሰብረው፣ እንደምወዳት እንደማፈቅራት እያየህ ለምንድ ነው እንደዚህ የምታደርገኝ? ቤዛ አለችልህ ወይ? ለምንድ ነው ለእኔ አደይን የማተውልኝ? በማለት እንግዲህ ባርኮቴ ሲናገረው ነበር። አደይም እባካችሁ ተወኝ፣ እናንተ የምትጨቃጨቁ ከሆነ እኔ ከዚህ ቤት ለቅቄ ነው የምወ ሲወጣ ስራዬን እንድሰራ የምተውኝ ከሆነ ሁለታችሁንም ማናችሁንም አልፈልግም፣ እኔ ስራዬን ነው የምሰራው በማለት እንግዲህ ስራዋን ለመስራት እቅድ እዛለች። ስለዚህ አሁን ላይ በፍቅር በኩል ማንንም አልቀበልም የሚል ሀሳብ ሰታቸዋለች። ግን ደግሞ በሁለታቸው መጨቃጨቅ የሰሙት ቤዛና ፍቅር እጅግ በጣም ተናደዋል። እንግዲህ አደይን ምን እናድርጋት፣ ምን እናስከትልባት በማለት እንግዲህ ለአደይ በጣም መጥፎ ነገሩ አስ በውላታል እንዲሁም ደግሞ ከበርጋ ሁለታቸው አጋጭተዋታል። በዚህ ጉዳይ ደግሞ ሁለታቸውንም ደግሞ ቅጣትም ሰጥታቸዋለች አደይ ማለት ነው። ፌዛን በጥፊያ ጭላታለች። ፍቅርም እንደዚሁን አንገቷን ይዛ ከዚህ በኋላ አንድ ነገር ብታደርገኝ አለቅሽም አርፋችሁ ተቀመጡ ሁለታችሁም፣ በማለት እንግዲህ አስፈራርታችኋለች። እንደዚያ እያደረገች ነበረ። እንግዲህ ዴብ የመጠው እናንተ ምን አድርጋችሁ ነው የሆነ ነገር ብታደርጓት እንጂ አደይ ያለ ምክንያት እንደዚህ አታደርጋችሁም፣ በማለት እሱም ተናግሮ ነበር። እንግዲህ አደይም እንደዛ ካደረገች በኋላ ወደ እነ ኤላ ቤት ሄዳለች። ከሁለታቸው ጋር እንደተጣላችና ነገሮችን በሙሉ በጣም እንደከበዳትና እንዳልቻለች ነው ያለውን ነገር ለእነሱ ስታስረዳ የ ነበረው ሌላው እንግዲህ ለምለም ስለ ቤዛ በባለፈው ፓርት ላይ ልነግረው ነው ያለችውን ነገር እንግዲ ነግራለች ለባርኮቴ ምክንያቱም ቤዛ የቤተሰቦች ቤት ተያዘ እንዲሁም ደግሞ ወንድሜ ታሰረ ያለችው ነገር ውሸት ሊሆን ይችላል አሁን ላይ ከኤላ ጋር ብር ጠይቃለች ስለዚህ ይህን ነገር ከማድረጋችሁ በፊት ባርኮቴ አንተ ማጣራት አለብህ ደግሞ የራሴ ሴት ነች ብለህ የምታስባት ሴት ከኋላዋ ከጀርባዋ ምን እንዳለ ማጣራት ገዴ ልሃል በማለት እንግዲህ ለምለም ያለውን ነገር ነግረዋለች። ኤላ እንድትነግረው አልፈለገም ነበር፣ ግን ደግሞ አንዳንድ ነገሮች ግልጽ መሆን አለባቸው በማለት እንግዲህ ለምለም ለባርኮቴ ተናግራለች። ይህን ስላደረገች እንግዲህ እሱ ራሱ ባርኮቴ እጅግ በጣም አመስግናቷል እንደዚህ አስተዋይ ሚስት ስላለችህ እጅግ በጣም ደስ ይላል፣ እና ጥሩ ሀሳብ ነው፣ እኔም ደግሞ አጣራለሁ በማለት እንግዲህ ባርኮቴም ለማጣራት እንግዲህ ቃል ገብቷል። እንግዲህ ያው የዛሬው ፓርት ይህንን ይመስላል። ሌላው እንግዲህ ስለ ኤላ እና ለምለም እንዲሁም ደግሞ ሊዲያ ናቸው። ለምለም አሁን ላይ ነገሮቹ እንደ በፊቱ አደለህም ለምንድ ነው እየተቀያየርከው? በማለት እንግዲህ ኤላር ስትናገረው ነበር። ምክንያቱም ሊዲያ ካንተ ስትርቅ አንተ ደግሞ እየፈለግካት መትሃል። በቃ እሷ እና ኦልጋ ነች። ስለዚህ ለምንድ ነው የምታስበው፣ እሷ ስለ እሷ ስለምን ትጨነቃለች? የሚል ሀሳብ ሰታለች ማለት ነው። እሱም ደግሞ ከሱ ጋር በመቅረቷ ወይንም ደግሞ ከሱ ራቅ በማለቷ እጅግ በጣም እየከፈው ይገኛል ማለት ነው። እንዲሁም ደግሞ ነው እልጋም እንዳትሄድ ከዚያ ልጅ ጋር ስትሆኝ፣ ግን እጅግ በጣም እኔ ደስ አይለኝም ለምን ስትሄጃለሽ በማለት እንግዲህ ሌዲያን ሲናገራት አይተናል። ችግር የለውም ለነገሩ ለአንተ ምሽት ብቻ ለለምለም ተጠንቀቅላት። እሱ ሲጀመር ማናቸውም ሰው እጅግ በጣም ያቀርባል፣ ደግሞ ከአንተ በላይም ደግሞ መንከባከብ ሴት ልጅ መያዝም ይችልበታል። የሆነችውን ለምለምን ለባስ እንዳያጠምድብም ተጠንቀቅ፣ በማለት እንግዲህ ሀሳብ ሰጥተዋለች። ምን አገናኛቸው ደግሞ እሷና እሱ? በማለት እንግዲህ እሷ መልሶላታል። እና ውድ የቻናሌ ቤተሰቦች የዛሬው ቪዲዮ ይህንን ይመስላል። በያላችሁ በሰላማችሁ እየብዛለኝ መልካም ጊዜ ተመኘውላችሁ። ቀጣይ ፓርት በክፍል አምሳ ስድስት ሁላችንም እንግዲህ በጉጉት እንጠብቃለን። የአደይ ስቃይና የአደይ መከራ መብቃት አለበት። ፍቅርና ቤዛ ከዚህ ጋር ማቆም አለባቸው እንግዲህ የሚል ሀሳብ ነው የምሰጠው። ምክንያቱም አደይ በጣም ብዙ ነገሮች እያሳለፈች ነው ያለችው ማለት ነው። እና ዲብም እጅግ በጣም ያሳዝነኛል። እኔ ሆነን ለመናገር ማለት ነው። አንደኛ ቁርጥ አድርጋ ያሁ አደይ ስላልነገረችው እሱም እጅግ በጣም ያሳዝናል። እና ቀጣይ ፓርት እንግዲህ አብረን ሁላችንም የምናይ ይሆናል። ሰላማችሁ ይብዛል። መልካም ጊዜ ተመኘውላችሁ።